ድንገት መንገድ ላይ ስንገናኝ አይን ላይን ተጋጨን በቆንኩበት ደርቄ ቀረው። ምን ያክል እንደተጎዳ አፏን ተክቶ ሁኔታዋ ይናገራል። ፍጹም ተቀይራ ሌላ ሰው መስላለች። እብደቷ የእሷነቷ ግማሽ ክፍል ነበር። ይህ ጭምትነትና ጉስቁዝና የምን ውጤት እንደሆነ ሁለታችንም እናውቃል። አካሏን ባገኘውም የጎደለ ነገር እንዳለ ተሰማኝ። እንዴት ነሽ አልኳት፣ በአፍረት ተሸማቅቄ አይኔን መሬት ላይ ተፍዬ። ምንም መልስ የለም። መጠየቄን ከቁብ አልቆጠረችው። አይኔን እየተከተለች በአይኖቹ አሳደደቻቸው። የበደሌን መጠን ስለማውቀው ዝም ስትል ቅጣቴን ልታከብደ እንደሆነ ተሰማኝ። ቃላቶች የበደሌን መጠን ይናገራሉ። ዝምታ ግልክ የለውም። ይሁን ነገር ብትለኝ ተመኘው። ያው በቷ አፍራይንካው የተባለላት ገለዋ ሕይወት ያለው ሳቋ ሁሉም እንዳልነበሩ ነው። የሐዘን ደባ በርሷታት አንድ ቅጽፈት እንዴት የሰውን ዕጣ ፈንታ በዚህ መልኩ ይቀይራል? ያቺ ቅጽፈት መደፈሯን ስሰማዋ በገለዋ ላይ የተመሰረተው ፍቅሬ እንዳሸዋ ክምር ልቢ ውስጥ ሲናር ተሰማኝ። ስለ ተበደለች በደልኳት፣ ስለ ተከፋች አሳዘንኳት። ቁስለዋ ላይ እንጨት ሰደድኩ። ከጉዳቷ በላይ ለኔ ለማስረዳት ስትረፋ አምና አጭቄ ማባረሪ ጎዳት። የእሷ ጥፋት ምኑ ላይ እንደሆነ ሳላውቅ በጭፍን ሸሸዋል። የሰገድኩለት ገለዋን ለመንካት ተጠየፍኩ፣ ዐይኗን ማየት አስጠላ ቀይ አፋው ማንነቴ ከፍቅሬ ጉባኤ አውዞ ለያት። ከጥላቶቿ ጋር በማበር የመኖር ፍላጎቷን አጨለምኩት። አእምሮ ብሻል ስትለኝ የዓለት ድንጋይ አናቴ ላይ ያረፈብኝ ያህል ተሰማኝ። አንቺም አእምሮብሻል ብዬ ያጸፋውን እንዳልመልስላት እያወቀች ለምን እንደዚህ ትላለች? ማማሯን ውበቷን መልኳና ቁንጅናዋን የቀሟት ልጅ አምሮ ባል ስደት ከመስማት በላይ ምን በቀላል ምን አፋል ምን ይስመልሳል። ዝም አል፣ ቀጠለች። አገባሃል አለችኝ። በድንጋጤ በአፍረት መሬቱ ላይ ከማፍጠጥ የተነሳ መሬት ባይን የሚቆፈር ቢሆን ገብቼ የተደብቅበት ነበር። አገባሻለሁ እያሉ ሴትነቷን እንዳገደ የመጠጥኳት ልጅ ማግባቴን እንዳወቀኝ ስትነግረኝ፣ ከዚህ በላይ ልብ ሰባሪ ነገር ምን አለ? ላለማግባቷ ምክንያት መሆኔን መናገሯል። ጥያቄውን ከነመልሱ እየነገረች ምን ብዬ መልሳል? የምጠይቀኝ በመልሴ ውስጥ የክደቴን መጠን ልታሳወቅ የምፈልጋ እንደሆነ ገባኝ። ቀጠለች። ሕይወት እንዴት እያደረገ ነው? ሁኔታዋ ላይ መረጋጋት ይታያል። ከተገናኘን ጀምሮ ለውጥ አላየሁባት። ተቀበልኩ። በቀሌ የነጠኳት ጠኳት ሕይወቷል፣ የቀምዋት እሷነቷል፣ ያጨለምኩት ተስፋዋል፣ የከዱዋት እምነቷል። ልታስታውሰኝ ፈልጋ እንጂ ስለ ሕይወት ያነሳችሁ ውጫዊ ስኬት ላይ እንዳለውማ ሰምታለች። ውስጣዊ ሰላም እንደሌለኝ ማን በነገራል? የቀምዋትን ነገር እያነሳች እኔ እንዳለኝ ሴት ነግረኝ የበቀሏ ርቀት የበደሌን ጥንካሬ አሳየች። ለበቀል ጦር አልተጠቀመች፣ ጥይትም አላባከነች። ሰው እንዴት በቃል ብቻ ከጦር በላይ ይዋጋል? ከጥይት በላይ ያቆስላል? ለበቀል ቃላት መጠቀሟ ከመሳሪያ ሊያመልጥ ወይ ሊተርፍ ይችላል። ይህን አስባዩ፣ በቃላት አሳደደች። ከሊና ወዴት ይሸሻል? ከራስ ወዴት ማምለጥ ይቻላል? ይሁዳ ጂ የሚመስሉ ደና ቃላት ኃጢአት ሰዓት ገባ የራሴን እስረኛ አድርጋ አስቀመጠች። ለበደሌ ቢያንስም ቅጣቴ በሌላ ቢቀየር ተመኘ። የበደለን ሰው የህሊና አረፍት አሳጥቶ ራሱን ዕድሜ ልክ እንዲቀጣ ከማድረግ በላይ ምን በቀላል። ሄሎ ሄሎ የሚል ኃይለኛ ድምፅ ካጠገባችን አምባረቀ። ሁለታችንም ከሐሳብ ወጥተን ወደ ሰውየው ዞሩ። ስልኩ ላይ ያለው የገንዘብ መጠን አነስተኛ ሆኖ ማውራት እንደማይችል ስላወቀ ከሸቀጡ አዛሪ ካርድ ገዝቶ ስልኩ ጋር ሞላ። ልክ ስልኩ ጋር በትክክለኛ እንደተሞላ የሚያሳውቀው መልእክት እንደደረሰው ሰውየው ካርዱን ጭብጥ አድርጎ ቆሻሻ ማጠራቀሚያ ላይ ጣለው። ዓይኗን ከሰውየው ላይ አንስታ ወደ እኔ ያዞረቻቸው ለምን ይመስላል ሰውየው ካርዱን ዝም ብሎ መጣል ሲችል ጭብጥ አድርጎ ያኮማተረው አለች። አርቆ ለመጣል አስቦ መሰለኝ። ማለቴ ቆሻሻ መጣው ጋር እንድደርስለት አልቆት ምን ዳስበች? ግራ ስለገባኝ በፍርሃት መንፈስ መለስኩ። አየ አንተ እንደዛ ነህ። የእኔና የካርዱ ጣፈንታ ተመሳሳይ ሁለታችንም መጣት፣ አለች። እምባየትን አነቃቅ ቃላቶቿ ሲያግዳቸው ታወቀች። ዝም ብላ ማዶ ማዶ እያየች ቆየች። ዐይኖቿ ወደ ውጭ ይዩ እንጂ ልቧ ግን ወደ ውስጥ ነበር የሚያየው። አእምሮዋ ውስጥ ያስቀመጠችው በደሌን ተመለከተቻችሁ አስፈሯት መሰል፣ ዐይኖቿን ገጥማ አምቧን ጨምቀችሁ ተዘረገፉ። ያንተ እንዲሁም በውብ ቃላቶች ገዛሃል፣ ተጠቀምክብኝ። እንደማረቧ ስታውቅ እንዳልዘረጋ አድርገህ ጨበትከት

ወደ ጎን ብዬት ተማጸንኩ። ከብዙዎች አስበልጬ እንደወደድኩ እያወቅ ተውከኝ። በአንተ ምክንያት ዋጋ እንደከፈልኩ እያወቅ አለች። ለመናገር እየከበታት እያንገሰገሻት እያረፈች ነው የምታወራው። ፍርዱን እንደሚቀበል እስረኛ ደርቄ ቆሚያለሁ። አንተ ግን አንተ ግን ፍቅራችን ከምንም ሰዓት ቆጥር እኔን እንደ ካርዱ አርቀ ቆሻሻ ውስጥ ወረወርክ አሁን የንኩትን ለመሆኔ ያንንን ክብኝ ከበቂ በላይ ነበር የምኖረው ከሞቴ በላይ ሕይወቴ ስለሚቀጣኝ ነው አለች ፊቷን በጨርቋ እየጠረገች ምን አለ ተስፋ ብሰጣት ምን አለ አብሬሽ ነኝ አታስቢ ከጎንሽ ነኝ ብላት ልጅነቷን ማጣቷ ከተፋቷ ቆጥሬ ለውድቀቷ ገደል ያበጀው ለምን ነው የተጎዳች፣ የተሰቃየችው፣ የተንገላታችው እሷውን አሳለ። የኔ እንደዛ መሆን ምን ይሉታል? መውደዴ ቢቀር መጥላት ለምን አስፈልግን? ማቀፌ ቢቀር መግፋቴ ለምን አስፈልግን? መሸሸጋ ይሆነናል ያልነው ሰው ካሳደደን፣ ይጠግነናል ያልነው ሰው ከሰበረን፣ ይፈውሰናል ያልነው ሰው ካሳመመን፣ የእኔ ያልነው ሰው ከጠላት፣ በሕይወት ለመቆየት ምን ምክንያት ይኖረናል? የሥቃይ ዳሩ ከዚህ በላይ ምን ይሁን? በወዳጅ አለመታመን በጠላት ከመከዳት ይበልጥ ያሟል። በደሌን በጥፊዋና በስድቧ ተሸሽጌ እንዳላመልጠው ሳትሰድብኝ ሳትመታች ቀረች። ከተበዳይ የሚሰነዘር በትር ለበዳይ ሸክም አቅልያ ይሆናል። እንደ ጮውልት ተገትሬ በቆምኩበት ከነ ሕጽና ዋና ለጸጸጥላኝ ሄደች እንዳልከተላት በደሌ አስወያዘ